በባህር ዳር ከተማ መቅደላ የባህል ቡድን ከሌሎች አጋር አካላት ጋር በመተባበር ለአቅመ ደካሞችና ድጋፍ ለሚያስፈልጋቸው ወገኖች ማዕድ አጋርተዋል። የባህል ቡድኑ በረጅም ጊዜ እቅዱ ድጋፍ የሚያሻቸውን በዘላቂነት ራሳቸውን የሚችሉበትን ስራ ለማከናወን እቅድ እንዳለው ገልጿል። ኪሩቤል ተሾመ ከተማ በ2009 ዓ ም የተመሰረተው መቅደላ የባህል ቡድን አባላቱ ባለፉት አምስት ዓመታት የትንሣኤ በዓል በተከበረ ቁጥር ጧሪ የሌላቸውን አዛውንቶችና ሌሎች ድጋፍ የሚያሻቸው የማህበረሰብ ክፍሎች አስታውሰው ማዕድ ሲያጓሩ ቆይተዋል። በዚህ ጊዜም በተመሳሳይ ለስድስተኛ ጊዜ ከትንሣኤ በዓል ጋር በተያያዘ የማዕድ ማጋራት መርሃ ግብር አካሂደዋል። አምና ከ500 እስከ 700 ሰው ነበር ያገደፍ ነው። ዘንድሮ ደግሞ ከክፍለ ከተማው ጋር በመቀናጀት በሬውን እነሱ ገዙልና እኛ ደግሞ ሌሎችን ወጭና ጉልበቱን ምታየን እኛ ሸፈና። ከ1200 ነው ጥሪ ያደረግነ። እንግዲህ እስከ ሰባት ሰዓት ድረስ እኛ ምገባችን እንቀጥላለን። በማዕድ ማጋራት መርሃ ግብሩ ላይ የተሳተፉ አቅመ ደካሞችና ሌሎች ግለሰቦች ምስጋና አቅርቧል። ለተደረገልን ድጋፍ ለኛ ደስተኛ ነን። ስለተደረገልን እናመሰግናለን። ው በለው ጠጣው አእምሮ ያማረበት ያማረበት ሚገባ ምግብ ነው የበላሁት። ከአየር ጤና ድረስ መጥቼ ቆንጆ አድገን የበላሁት በጣም አመሰግናለሁ። አመቱ አመቱ ተወሩ ወሩ ያሸጋግርልኝ። በተነሳሽነት እንደዚህ አይነት በጎ ተግባራት የሚያከናውኑ አካላት ስራቸውን አስፍተው እንዲቀጥሉ የባህር ዳር ከተማ አስተዳደር እያበረታታና የበክሉን ድርሻ እየተወጣ መሆኑ ተነስቷል። ጊዜያዊ ቦታ ከማመቻቸት ጀምሮ ቦታ ለምሳሌ የአጼ ቴዎድሮስ ፍር ከተማ በቅርቡ እንዲያመቻች ሆኖ አንድ ሁነኛ ቦታ ተመቻችቶላቸዋል። ሰፊ ካሬ ሜትር ቦታ ተመቻችቶላቸዋል። ሌሎችም የበጎ አድራጎት ድርጅቶች እንደዚሁ ከተማ አስተዳደሩ ሳይሰስት አለን የሚሉትን ለመስራት ያስችለናል የሚሉትን ፕሮጀክት ፕሮፖዛል እያቀረቡ በቦታም የማገዝ ከሌሎች ድርጅቶች ጋርም የማስተሳሰር በልዩ ልዩ ምክረ ሀሳቦች የመተጋገዝ ስራዎችን እንደ ከተማ አስተዳደር እንሰራለን። መቅደላ የባህል ቡድን ወደፊት ከኪነ ጥበባዊ ስራዎቹ ጎን ለጎን በበጎ አድራጎት ክንውኑ ድጋፍ የሚያሻቸው የኅብረተሰብ ክፍሎች በዘላቂነት ራሳቸውን እንዲችሉ የማስቻል እቅድ አለው።